አሰላሙ አሌይኩም ወረህመቱላህ በረካቱ። ዛሬ ስቴክ እንስራ አብረን። የእሱ ምከወናቱ ፍልፍል፣ አስዋጅ፣ ጨው፣ ነጭ ሽንኩርት፣ የተፈጨ እንጉዳይ ወይ መሽሩም፣ የገበታ ቅቤ፣ ሽንኩርት፣ ዘይት፣ ዘይቱን ስጋ፣ እነዚህ ናቸው። ይሄው እዚህ ላይ ትንሽ ዘይት ዘይቱን አረጋለሁ። እንደገና እዚህ ላይ ቁንዶ በርበሬውንና ጨው ጨው ዘይት ዘይቱን አርግ አንድላይ አርግያለሁ። ብስሚላ ይኸው ከላይ እንደዚህ እቀበዋለሁ። ይኸው እንደዚህ እቀበዋለሁኝ ዘይት ዘይቱን ነጭ ሽንኩር ጨው አድርጌ። እንሳቱን ቀነስ እናደርገዋለን። ትንሽ አሁን በርበሬ አድርጌበታለሁ፣ ትንሽ እንዳቃጠል። ይሄው ገልብጫዋለሁኝ። አሁን በዚህኛው ጎን እንደዚሁ የሰራሁትን ይሄው እንደዚህ በስሏል። አሁን እናወጣዋለን። እንደገና የሚቀጥለውን ደግሞ እንሰራለን። የሚቀጥለው ስራ በራሱ በተጠበሰበት ሽንኩርት እንጨምራለን ነጭ ሽንኩርት እንጨምራለን። ከዛ በኋላ እንጉዳይ መሽሮ እንጨምራለን። ቅድም ስጋው ጋር የጨመርኩት ነጭ ሽንኩርት ትንሽ ከበርበሬ ጋር ይኸው እዚህ ጨምረዋለሁኝ። ቁንዶ በርበሪ ከሙን፣ ይኸው ክሬማ ክሬም ጠቢህ ብስሚላ ትንሽ ነው እኔ የሚጨምረው። ው ይሄው እንደዚህ በቅቶታል፣ ይበቃዋል። እናጠፋለን። አሁን ይሄ ሳላሳያችሁ ድንች የተቀቀለ ድንች ነው። ይኸው በስሎ እንደዚህ አድርጌዋለሁ። የገበታ ቅቤ ጨምሬ በታለሁ። ትንሽ ወተት ጨምሬ ያለሁ። አሁን ይህ ክሬማ ጠቢህ ትንሽ ጨምራለሁ፣ ከሙን ቁንዶ በርበሬ ትንሽ ጨው ይሄው እንደዚህ አድርጌዋለሁኝ። አሁን ለገበታ በቅቷል ማለት ነው፣ ጨርሻለሁ። ይሄው እንደዚህ ለገበታ አድርሻዋለሁኝ። በዚህ መልኩ ነው። ስቴኩ እኔ ልጆቼ ስለማይፈልጉ ትንሽ በሰላ አድርጌዋለሁ። የፈለገ ሰው ትንሽ ሳይበስልም ማውጣት ይችላል። ይኸው ብሩቁሊውን አላሳየኋችሁም። ብሩቁሊውም ትንሽ ገንፈላ አድርጌዋለሁ። ይሄ አብረን የሰራነው ይንቺ ነው። ይህም እንደገና እንጉዳይ እየሰራ ነው ነው አላስ እንሻላ በላፊ አሌይኩም ሰርታችሁ ተጠቀሙ። አንዳንድ አረብኛ ብናገርም ያው እዚህ ሀገር ስለምኖር እንደዛ ነው። ይቅርታ እና እንሻላ ደግሞ በሌላ ስራ እንገናኛለን። ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ፣ እንደገና አስተያየታችሁንም ጻፉልኝ። እንሻላ